ሰላም ጤና ይስጥልኝ ክብራትና ክብራን የቻናሊ የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ አጠር ያለና አስቸኳይ የጥንቃቄ መልዕክት ነው ይዤላችሁ የመጣሁት። እንግዲህ ሁላችሁም ስልክ ያላችሁ በሙሉ ይህን መረጃ በጥንቃቄ ልታደምጡኝ ይገባል ማለት ነው። ሰሞኑን በቴሌግራም እና በዋትሳፕ ሌሎች ሶሻል ሚዲያዎችንም ጨምሮ ከማይታወቁ ሰዎች በርካታ ሊንኮች እየተላኩ ይገኛሉ ማለት ነው። እነዚህ ሊንኮች ታዲያ የእናንተን መረጃ የባንክ ሊሆን ይችላል፣ የግል መረጃ ሊሆን ይችላል። ማንኛውንም ከእናንተ ስልክ ላይ ለመውሰድ የተዘጋጁ እናንተን ለመከታተል የተዘጋጁ የተሰሩ ሊንኮች ስለሆኑ ከማታውቁት ሰው ማንኛውንም ሊንክ በቴሌግራምም ሆነ በዋትሳፕ ኢሞንም ጨምሮ ሲላክላችሁ ቆም ብላችሁ ማሰብና ጭራሹን መንካት የለባችሁ ማለት ነው። ለየት የሚያደርገው ነገር ጓደኞቼ፣ ለእናንተ ሊንኩን የሚልክላችሁ ሰው ጭራሽ የማታውቁት እንዳይመስላችሁ። በጓደኛችሁ በእህት በወንድም እናንተ በምታውቁት ሰው አስመስለው ነው የሚለክላችሁ። ለምሳሌ ከእናንተ ጓደኛ፣ ከእህታችሁ፣ ከወንድማችሁ ለየት ያለ አጠራጣሪ መልዕክት በሚደርሳችሁ ጊዜ ያንን ነገር በውስጥ ደውላችሁ እራሱ ሰውየው እንደላከው በደንብ ማጣራት ይኖርባችኋል ማለት ነው። በተለይም ይህን ያህል ብር ታገኛላችሁ ለዚህ ያህል ሰው ሸርክ አደረጋችሁ ኢትዮ ቴሌኮም፣ ንግድ ባንክ ይህን ያህል ብር ሊሸልም ነው በታዋቂ ሰዎችም የሚል በጣም አሳሳች የሆነ በሶሻል ሚዲያ ላይ እየተባዛ ያለ መረጃ አለ ማለት ነው። በተአምር እንደዚህ አይነት መረጃዎች ትክክል አይደሉም። ይህን ያህል ሰው ሸር ካደረጋችሁ፣ ይህን ያህል ሰው ግሩፕ ካስገባችሁ፣ ይህን ያህል ብር ታገኛላችሁ እያሉ በጣም በርካቶችን እያጭበረበሩ ይገኛሉ ማለት ነው። ስለዚህ ከእንደነዚህ አይነት ነገሮች ራሳችሁን መጠበቅ ይኖርባችኋል። በእንደዚህ አይነትም የተለያዩ ኢትዮ ቴሌኮምን ንግድ ባንክን ጨምሮ የተለያዩ ተቋማት በእንደዚህ አይነት ማጭበርበር ገንዘብ ሽልማት አይሰጡም ማለት ነው። ትክክለኛ የእነሱ አካውንት ደግሞ ቬሪፋይድ የሆነ ነው። በተለያየ ሶሻል ሚዲያ ላይ ብትሄዱ ቴሌግራምንም ጨምሮ ፌስቡክን ብትሄዱ የተለያዩ ተቋማት አካውንታቸው ቬሪፋይድ የሆነ ነው። ስለዚህ የተለያዩ ፌክ አካውንት ስለሚከፈቱ ይህን ያህል ብር ታገኛላችሁ፣ ይህን ያህል ሰው ካስገባችሁ ይህን ያህል ብር ታገኛላችሁ የሚል የተሳሳተ መልእክቶች ሲደርሷችሁ ቆም ብላችሁ አስቡ፣ አትሸወዱ ማለት ነው። ሌላው እንዳልኳችሁ ሊንክ በኢሜይልም፣ በቴሌግራም፣ በዋትሳፕ፣ በተለያየ ሶሻል ሚዲያ ሲላክላችሁ ሊንኩን አትክፈቱ። ሊንኩ ከምታውቁት ሰው ከመጣላችሁ ለምሳሌ በእህት በወንድም በጓደኛ ሊመጣ ይችላል ብያችኋለሁ። ያኔ በትክክል ቁማችሁ አስባችሁ ሰውዬውን ደውላችሁ አጣርታችሁ ለምን እንደላከው በጥንቃቄ መርመራችሁ ያንን ነገር ማየት ይኖርባችኋል ማለት ነው። ሌላው ደግሞ መልዕክትም ሊሆን ይችላል ኖርማል ጽሁፍ ከጓደኛ አስመስለው ሊልኩላችሁ ይችላሉ፣ በራሳቸው አካውንት ማለት ነው። ይህም የሆንበት ምክንያት እነሱን ከተቆጣጠሩ በኋላ እነሱን ሆነው እናንተን ያወሯችኋል። ስለዚህ አጠራጣሪ መልዕክቶች ሲመጡ ቆም ብላችሁ አስቡ። ለምሳሌ የግል መረጃችሁን ላኩልን፣ የባንክ መረጃችሁን ላኩልን የሚሏችሁ ከሆነ ይህ ነገር ትክክለኛ ሰውየው ነው ወይ የሚለውን በውስጥ ደውላችሁ ማጣራት ይኖርባችኋል ማለት ነው። ሶሻል ሚዲያ እየታመን አይደለም። የምታዩትን በሙሉ ማመን የለባችሁም ማለት ነው። ሌላው ስልካችሁን አፕዴት አድርጉ። ሰሞኑን እንግዲህ እንደዚህ አይነት ነገሮች እየተሰራጩ ይገኛሉ። ስለዚህ ስልካችሁን አፕዴት አድርጉ ማለት ነው። በተለይ የአይፎን ተጠቃሚዎች ሰሞኑን አፕል ያወጣው መግለጫ ነበረ። እኔም ፖስት አድርጌላችኋለሁ። ሁላችሁም ወደ አዲሱ አይኦኤስ አስራ ስምንት ነጥብ አምስት አብዴት አድርጉ ማለት ነው። ለደህንነት ሲባል ሁላችሁም አብዴት እንድታደርጉ መግለጫ ወጥቷል። ስለዚህ ሁላችሁም ስልካችሁን አብዴት አድርጉ ማለት ነው። ሁላችሁም የአንድሮይድ ተጠቃሚ ከሆናችሁም ስልካችሁን በየጊዜው አብዴት በምታደርጉበት ሰዓት፣ ከተለያዩ ሰዎች ስልካችሁን ከሚመዘብሩ ሰዎች የበለጠ ሲኩር እንዲሆን ያደርገዋል ማለት ነው። ሌላው ደግሞ ሰሞኑን እንግዲህ አረንጓዴ ምልክት ስልኬ ላይ መጣች ምናምን እያላችሁ ኧረ በስመ አብ ወደ ሶስት ቪዲዮ ሰርቻለሁ። አሁን ድረስ ያላመናችሁ ሰዎች አላችሁ። በአጠቃላይ ስነግራችሁ ስልካችሁ አረንጓዴ ምልክት የምትመጣ ከሆነ ስልካችሁ ተቀልፏል ማለት አይደለም። ይህ አፕዴት ሲሆን በሁሉም ስልክ ላይ የመጣ ነው። ይህ ምንድነው? ማይክራፎኑን ስትጠቀሙ፣ ስልክ ስታወሩ፣ ካሜራውን ስትጠቀሙ፣ ማንኛውም ነገር ሪከርድ በምታደርጉበት ሰዓት የሚመጣ ምልክት እንጂ ስልካችሁ ለመጠለፉ የሚያሳይ ምንም አይነት መረጃ አይደለም ማለት ነው። በቲክቶክም በተለያየም ሲተላለፍ የተሳሳተ መረጃ ስላየሁ ነው። ስለዚህ ይቺ ምልክት ከመጣችባቸው፣ አረንጓዴ ምልክት የእናንተ ስልክ ተጠልፈዋል ማለት አይደለም። ስለዚህ ተረጋጉ ማለት ነው። ስልክ ለመጠለፉ ምልክቶቹን ቪዲዮ ሰርቻለሁ። ስለዚህ ይሄን ይመስላል። ያው አጠር ያለ መግለጫ ነው ልሰጣችሁ የመጣሁት። ሌላው ደግሞ በቀጣይ አንድ ቪዲዮ ጠብቁ፣ ማለት ኦሬንጅ ካት ቪዲዮ የሚባል ሰሞኑን ቫይራል የሆኑ ማለትም የብርቱካናማ ቀለም ያላቸው የድመት ቪዲዮዎች አላያችሁም? ቫይራል ሆኖ በፌስቡክ በዩቲዩብ፣ በቲክቶክ በጣም ቫይራል የሆኑ ብዙ ሰዎችም በሚሊዮን እየሰሩባቸው ነው ማለት ነው። እኔ ደግሞ ያንን በቀጣይ እያዘጋጀሁላችሁ ነው። በስልካችሁ ብቻ በነፃ ማንኛውም ሰው መስራት ይችላል። እንዴት አድርጋችሁ ጽሁፉን ከማዘጋጀት፣ ፎቶውን ከማዘጋጀት፣ ፎቶውን ደግሞ እንዴት አድርጋችሁ ወደ ቪዲዮ እንደሚቀይሩ ያለውን ሂደት ፕሮሰስ በነፃ ቀለል ባለመልኩ እየሰራሁላችሁ ስለሆነ በቀጣይ ቪዲዮውን እለቀዋለሁኝ። ቻናሉን ሰብስክራይብ አድርጋችሁ ጠብቁ ለማለት ነው። አመሰግናለሁ። በቀጣይ ምን ይሰራ በኮመንት ግለጹልኝ። ሀሳብ አስተያየታችሁን እመልሳለሁ። ሁላችሁም ከታች የምትፈልጉትን ነገር እንዲሰራላችሁ የምትፈልጉትን ነገር ማንኛውም ጥያቄ ጠይቁ። ዋናው ዓላማዬ የእናንተን ችግር መፍታት እስከሆነ ድረስ ማንኛውም ጥያቄ መጠየቅ ትችላላችሁ። አመሰግናለሁ። ቪዲዮ ረዘመ፣ እንግዲህ አጠር ያለ ነበር ያልኩት። ይህንን ጥንቃቄ አድርጉ ለማለት ነው። በሌላ ቪዲዮ እንገናኛል። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ ባይ